አብርሽና ሩታ ወደፊት ወደፊት ወደፊት ሚል ሁላ የሆነ ሰንበዲ ሲመጣ አይ እንትና ከእንትና ጋር እንደዚህ እየነጣጠሉ ማለት ነው። ትናንት የት ነበራችሁ? አሁንም ቢሆን የአብርሽና ሩታ ቤተሰብ የሆናችሁ ምንድነው፣ በቃ ድጋ እስከ የምሬን ነው የእነሱ መጨረሻ የምታዩት ማለት ነው። በቃ እናንተ ድጋፋችሁ መለየት የለባችሁ። ሰላም ሰላም! ውድ ቤተሰቦቻችን እንዴት ናችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። እናንተም ባላችሁበት ሰላም እንደሆናችሁ ተስፋ እናደርጋለን። አሹዬ ሰላም በላችሁ። በቃ እዚህ ቤት ጠፍቻለሁ። ጠፍታለሁ በጣም ጠፍታ። ያው እሺ። ሰላም ሰላም! ውድ የሚሉ ቤተሰቦች፣ የኛ ቤተሰቦች፣ የሁላችን ቤተሰቦች እንዴት ናችሁ? አለን እግዚአብሔር የተመሰገነ ይሁን ያው እንኳን አደረሳችሁ ብያቸዋለሁ። ጾሙ እንዴት እንዴት? ነው ያለንበት ሁኔታ የሚያስጠላ ቢሆንም ቢያዝ ጾማችንን በሰላም በፍቅር መጾማችን ራሱ ትልቅ እንትን ነው። እሺ፣ የምትያቸው ነገር ቢያቸውና፣ ስለምን ጉዳይ እንደሆነ አላቅም። ፈልጋለሁ ብለሽ ነበረ። በጭራሽ እኔ ጋር ጸብ እንዴ? ለምን እ እኔ ማለት በዚህ ሰዓት በዚህ ወር ውስጥ በጣም ብዙ ነገሮችን እያስተናገርን ነው። በቃ የሆነ ሰው ሲጠረኝ በዚህ ሰዓት ሊጣላይ ነው የሚመስለኝ ሁሉ ማለት ነው። ምክንያቱም እንትን ያል ያል የነበረበት ሁኔታ ስለሆነ ማለት ነው። ስለዚህ የሆነ ነገር ቢያቸውና ቤተሰቦችሽን ማለት ዛሬ አ እንደዚህ አትፍራሽ ያው አንዳንድ ያጋጥሟል። ምን መሰለሽ? ብዙ ነገር እየደረሰብን ነው። ብዙ ነገር ያስጠላል። እንደዚህ መከፋትም የለብንም ነበረ። ቤተሰብ እና እኔ ያላቅም ሜሊቢዬ። እኔ አሁን አንቺ እንደዚህ ብዬ ባውራሽ የምነግርሽም ነገር ነው። በውስጥ የምታይቁም ነገር ነው። አንቺ ብቻ ይደብራል። የሚፈጠረው ነገር የሚደረገው ነገር በጣም ያስጠላል። እኛ ማለት ተስፋ እያስቆረጠን ነው። ግን ደግሞ የሆነ በቃ ለምን ተስፋ እንቆርጣለን? በቃ እግዚአብሔር እኔ አሁን ማለት እንዴ የተከፈውትኝ እኔ ብዙ ነገር ስለደረሰብኝ ነው። ቤተሰብ እና እኔ ምን ልበልሽ ነው። አይዞክ ለማንኛውም ማሽዬ፣ ምናል ለመሰለ አንዳንዴ ችግር ይፈጠራል እኮ። ግን ያንን ችግር እንዴት አድርገን ልፍታው ነው እና እኛም እንደዚህ በጋድ አልወጣም እንጂ ያው ብዙ ነገር እኮ የተባለ ነው። ታውቃለህ አይደል እንደ ኢቭን እንዲኮ ለይተው ምናምን ነገር አይደለም። በቤተሰብ ደረጃ እንደዚህ ሆል እየተሳደቡ ያሉ ልጆች አሉ፣ ግን ምን ማለት አይደለም። ማለት ቤተሰብ ማለት ያበረታታሃል። ሁሉም ነገር ለመልካም ነው። በእርግጥ በእርግጥ ኢዲሽን አንቺ ምን ውስጥ ትገቢ ያለሽ? እንደውም ያን ነገር ፍጻሜ ለማድረስ ነው የምትጥሪው። ገብቶሻል። ለዚህ ነገር ልብስ ሲፈጠር እንድትበረቺ ያረግሻል እንጂ እንድትተይ አያደርግሽም። ተስፋ እንድትቆርጪ አያረግሽም። እና ቤተሰብ ማለት በዚህ ሳምንት ደግሞ ቡታጀራ ላይ የሚመጡት አዳዲስ አዳዲስ ሰዎች አሉ። በጣም የሆነ የሚያሰጉ ናቸው። እኔ እንዴት እንደሆነ አላውቅም። በቃ የሆነ ሰው የሆነ ሰው ፈልግ የመጣው ሲል ይዞ ይመጣል፣ ይዞ ልሽ ይመጣል። እኔ በጣም የሚገርመኝ ነገር ማለት ነው። ባለፈው ራሱ ቪዲዮ እየሰራው እንደዚህ እንደዚሁ ተደገመ። በእኔ ቤት አይተሸዋል፣ የተፈጠረውን ሁሉ ታውቂዋለሽ። እና ምንድን ነው እኔ እኔ አላውቅም ብቻ እኔ ያው ነገሮች እስኪ እስኪስተካከሉ ድረስ መታገስ ነው ታውቃለ? እኛም ይሄ ሁሉ እያለን ያለ ነው። ብዙ ነገር እየተባለንም ችለ ነው እንደገና እየታገልንም ያለ ነው ነገሮች እንዲስተካከል ሁላችንም ቢሆን ማለት ነው። ያለውን ሁኔታ ታውቃላችሁ። ቤተሰብ እየተፈጠረ ያለው የሆነ ያለውን ነገር እያንዳንዱ ነገር ታውቃላችሁ። ለእናንተ አዲስ አይደለም። በይበልጥ ደግሞ እናንተ ማለት የምታዩት ነገር ነው። ከእናንተ ምንም የሚደበቅ ነገር የለም ሜሉ ማለት እኔ ከአብርሽን ጋር አውርቻለሁ። ሩታን አላወሯትኝም። ምናልባት ሩታን አንቺ አውሪያት እና ያለውን ነገር አንቺ ጨርሽና ይህን ነገር በቃ የሆነ እንትን ወይ ዳርማ ሰዛ አለብን ወይ ማቆም አለብን ለህይወታችን። አስኪ ነው አስኪ ነው ወይ ተነጋግረን መፍታት አለብን። ነገሩን በቃ መቋጨት አለበት። ምክንያቱም ምን እየተባልን እንደሆን ምን ውስጥ ገብተን እንደነበር ታስሬ እንደነበር ሁሉ ታቂያለሽ አይደል? በእኔ ቤት ነግሬያቸዋለሁ ቀድም እና ምንድ ነው ይሄ ሁሉ ነገር እየደረሰብን ግን በቃ የሆነ መቋጨት አለብን። ምክንያቱም አንድ ሰው ያንድ ሰው አንድ ሰው ህይወት ከመቀጣጠፍ እንትን እልህ መጥፎ ነው። በነገራችን ላይ እልህ መጥፎ ነው። አንድ ሰው የሆነ ነገር ሲያደርጋችሁ ያን ነገር ብድር ለመመለስ ነው የምጥሩት። እና አሁንም ቢሆን እኛ ሰላም ነው የምንፈልገው። አዎ ሰላም ነው የምፈልገው። ማናችንም ብንሆን እኮ ሰላም ነው የምንፈልገው። ግን ምን አለ መሰለ አሁን ላይ እኔ ትላንትም በትንሱ ቤት ላይ የተለቀቀውን ቪዲዮ አይታችኋል። ሩታና ሩቻት ነበረ እንደ ታላቅም እየተቆጣው ነበረ። ማለት ሁልጊዜ እዚህ መታችሁ እኝኛ አትበሉ ሂዱና እንዲያደርጉ ሂዱና እንደዚህ ምናምን የምትሉ በጣም ብዙ ልጆች አላችሁ። እኔ ለእናንተ ምለው ነገር ቢኖር እኛ እያደረግን ያለነው ጥረት አይታያችሁም? ነው ማለት ዝም ብንልም ለምን ዝም አላችሁ ትላንት የት ነበራችሁ? ማለታችሁ አይቀርም። ስንናገር ደግሞ መታችሁኝ፣ እኛ አትበሉም ምናምን አትበሉ ለምን ከእነሱ ርዕስ ውጭ ብንወጣ፣ እርግጠኛ ነን እነሱ እንደዛ እየሆኑ እነሱ እየተጣሉ እነሱ እንደዚህ እየሆኑ እናንተ እዚህ መታችሁ ትሰራላችሁ ይሉናል። መናገራቸው ስለማይቀር የሆነ በቃ ተናግረን ቢወጣልን ይሻላል። ደግሞ እነሱ ይወላሹ? እሺ፣ ሌላ ሰው ቢሆን ትተዋለ፣ ቤተሰብነት ትተዋወቃለ። ሰው ምን ታደርጋለ? እነሱን ለማን ትተዋለ? ምን መሰለሽ፣ ቤተሰብ አሁንም ቢሆን የአብርሽና የሩታ ቤተሰብ የሆናችሁ ምንድን ነው በቃ ድጋ እስከ የምሬን ነው የነሱ መጨረሻ የምታዩት የምታዩ በቃ የነሱን አንድነት የምታዩ ከሆነ ማለት ነው በቃ እናንተ ድጋፋችሁ መለየት የለባችሁም። አዲስ አበባ ሂዱ፣ አዲስ አበባ ሂዱ፣ አዲስ አበባ ሂጅ እኮ ትንሽ መፍትሄ ነው ይዤ የመጣሁት ትኛ አይደለ አንድ ነገር ትንሽ መፍትሄ ነው ይዤ የመጣሁት ምንድን ነው? እነሱም በሲስተም መያዝ እንጂ ማለት ነው በጉልበት የሚሆን ነገር የለም። እኔ እዚህ ጋር ላይ በጉልበት የሆነ ሰው ላድርግ ቢለኝ ምንም ነገር የሚደረግ ነገር የለም እና ምን ማለት ነው የምፈልገው አሁንም ቢሆን በመጀመሪያ የአብርሽ እና የሩታ ቤተሰቦች የት ናችሁ? እስኪ ንገሩ፣ የት ናችሁ ማለት ፍቅር እንደምትፈልጉ እናውቃለን። ጥላቻ እንደማትፈልጉ እኮ እናውቃለን። ያስተማሩም ብዙ ነገር አለ ባይዘወይ ጥሩንም የሩታም የአብርሽም ቤተሰቦች ማለት ነው ብዙ ነገር አስተምራችሁናል። በዛው ልክኛ ምንጠብቃችሁ ነገሮችን ስታግባቡ ነገሮችን ማለት እንደዚህ በፍቅር መንገድ ሲሆን ነው እንጂ የምናየው። ባዚው የታዘብኳቸው ብዙ ነገሮች አሉ። ሹ ምን መሰለ መታረቃቸውን የሚወድ እንዳለ መጣራታቸውን ደግሞ ብዙ ሰው ይወዳል። ይኩ ግልጽ ነው እኮ እኔ እውነቴን ነው ምልህ ብዙ ነገር ነው ያየሁት። በዚህ በትንሽ ጊዜ ውስጥ በጣም ብዙ ነገር አብርሽና ሩታ ወደፊት ወደፊት ወደፊት ሚል ሁላ የሆነ ሰንበዲ ሲመጣ አይ እንትና ከእንትና ጋር እንደዚህ እየነጣጠሉ ማለት ነው አ ትላንት የት ነበራችሁ? እናንተን እስቲ እንጠይቃችሁ እናንተ እኝኝ ትላላችሁ የምትሉ ልጆች እናንተስ፣ እናንተ ኮ ኮሜንት ስትሰጡ እናያችኋለን ብዙዎቻችሁ እናያለን ግን እናንተም ማለት እየበኩላችሁን ብታደርጉ መልካም ነገር ብትሰሩ ለእናንተ ጥሩ ነው። ሰው እንደተጣላ አይቀርም። ሩቴ ስትናገር ሰምታችኋል። ሁሉን ነገር ለጊዜ ተውት ነው ያለችው። እኔ እኔ መምጣት እንደማልችል ታውቃለች ማለት ልመጣ እየሞከርኩበትንም መንገድ አይታለች። ሁሉን ነገር ታያለች። ሰው እኔ በዚህ ሁኔታ እንዴት አድርጌ ነው እመጣው እንዴት ስ ድጋሚ ያንን ነገር ልሞክረው? ፈራው። አትውጭ ተብያለሁ። የተፈጠረው ነገር እያንዳንዱ ነገር በሙሉ አይታል። ከጎኔ ነበርክ። በነገራችን ላይ እኔ እኮ የሶሪ በጣም በጣም እየገረመኝ ያለው ሁሌ ያስተካክላለሁ ነው። ትናንት ቪዲዮ ላይ ሰምታችኋታል። ጊዜ ለጊዜ ተውት፣ ለጊዜ ስጡት፣ ጊዜ ፈተዋለሁ። ግን ደሞ አሽ ግን ደሞ አትጨነቁ ትላለች። እንዴት አንጨነቅም? ቤተሰብ ነን አይደል እህት ነኝ አይደል? እንኳን እኔ እናንተም እንደ ጉዳያችሁ አድርጋችሁ ተጨንቃችሁ ስለነሱ ነው የምታወሩት። ለምን የሆነ ነገር ብሰሩ እርግጠኛ ነኝ ተጣልተው እንደዚህ ሆኖ እናንተ እዚህ ትፈነጫ ላችሁ ነው እኔ ያየሁት ነገር ስላለ ነው ባይዘወይ ሳይታረቁ። እኔ እንደውም አልገባሁበትም ነበር እዚህ ነገር ውስጥና የሆነ ቪዲዮ ፖስት አርጌ እህትሽ እዛ ተጣልታ አንቺ እዚህ ትደንሻለሽ አንቺ እዚህ ምናምን በቃ ማይባል ነገር ሲሎ የነበረው አዎ በነገራችን ላይ ቤተሰቦች አሁንም ቢሆን የምነግራችሁ ማለት እውነታን የምትፈልጉ ፍቅርን የምትፈልጉ ቤተሰቦች ነው እኛ ማንንም ማንንም አንነካ አሁን እንደዚህ ቆመን እሷም ልትከራከረ እኔም ልከራከርበት የቻልኩበት ምክንያት ሚዲያ ላይ እየወጣው ስለነሱ ማውራት የፈለኩበት ምክንያት እኔ አብርሽና ሩታ ሽማግሌ ልኳል አይደለ ሽማግሌ ተልኮ ተደግሶ ብዙ ነገር ተይዟል አይደለ ስለዚህ ያ ነገር ስላለ ነው እንዳይለያዩኛ የፈለግ ነው በእርግጥ በጣም ነው የሚጓደዱት ሁለቱ ማለት ነው በጣም ነው የሚጓደዱት ቤተሰብ በጣም ነው የሚጓደዱት አለ እኮ ፊታቸው ላይ እኮ አለ የሚነበብ ነገር ስለዚህ ምንድን ነው አሁንስ ስለሆኑ ነው አው እልውስጥ ስለሆኑ ነው ይልሽ ነው የሚሉ እኔ አሁንም ዝም ብሎ እንደ ፍቅረኛ የፍቅር ጥያቄ ሳያቀርብላት ዝም ብሎ አሸሸ ገዳሚ እያለ ቢሆን ኖሮ እኔ አብርሃምን አልደግፉም ነበረ፣ አልወጣም፣ ስለሱም ማውራትም አልፈልግም ነበረ። ምን ያክልም ጓደኛዬ ቢሆን ማለት ነው። ምክንያቱም እዚህ ጋር የነሱ ከባድ ትዳር ነው የነሱ ትዳር ነው። ምናልባት አሁን እልህ ውስጡ እንደዚህ ትዳሩን አበላሹት እንጂ ማለት ነው የተከበረ ትዳር ነበር። ያዙ ምን ሴጣን ገባባቸው? አለ ሕፃን ናቸው? ያን ያክል ትልልቅ ሰዎች አይደሉ። ምክንያቱም ሽማግሌ ቢሆኑ ችግራቸውን እዛው ደብቀው ፈተው ይመጡ ነበር ሚዲያ ላይ አይሰጣም ነበረ። ስለዚህ አሁንም ቢሆን እኔ አስር ሰው እኔ አስር ሰው ብቻ ከጎን ይሁንልኝ፣ ይሄን ነገር ዳር ማድረስ አለብን። ስለዚህ አሁን ፍቅር ማለት ፍቅር ስለመጣች ፍቅር ጠልተናት ምናምን ከእሷ ጋር ይሁኑ ወይም ደግሞ የሆነ አብሬሽ ከሌላ ጋር ስለመጣ ከዛ ጋር ይሁኑ ምናምን ማሽቃበጥ አይደለም። ቤተሰቦች በቃ የሆነ አንድ ነገር ዳር ማድረስ ነው በቃ ያለብን ሁላችንም ቢሆን ማለት ነው። ስለዚህ በትንሽ ስህተት የሰው ህይወት እንዲጠፋ አንፈልግም። አሁንም ቢሆን የሚደረገው ያለውን ዛቻ ያቁታል። እነሱ አሁን ሜሉ ማውራት ደብሯት ነው እንጂ ብዙ ዛቻ እየደረሰባቸው ነው፣ ስልክ እየተደወለ ነው። እና ቤተሰብ አሁንም ቢሆን ያን ነገር ችለን ነው ዝም ብንል ደግሞ እናንተ ጓደኞች አይደላችሁም ወይ ለምንድን ነው የማትናገሩት ትላላችሁ። እኛውም በውስጥ ብዙ ነገር እያደረግን ነው ያን ግን አናወጣውም። ያን ለቤተሰቦች የሆነ ፍንጭ ነው እየሰጠን ያለ ነው አይደል። ዝም ጭራሹ ዝም ብንል ግን ለምን ዝም አላችሁ ብሎ መቆሳ አይቀርም። ስለዚህ ቤተሰብ አሁንም ቤተሰብ እኔ አሁን ሁላችንም ጥላቻ እናጥፋ የሰው ሕይወትም እንዲጠፋ አንፈልግም። ክሊያቱም እስከ እስከመዛቻ እስከዩና ቪዲዮ አላሳረም እስከማለት ድረስ ሁሉ ብዙ ነገር እየተደራረስ ነው። ስለዚህ ይሄ ነገር ቢቆምና ተሎ ብለን ተሎ ብለን እኔ እና አንቺ ያለውን ነገር ተማክረን ወይ ሩታን ቡታጅራ እንድትመጣ አድርገን፣ ወይ ደግሞ እኛ እንደምንም ብለሽ እንደምንም ብለን ሄደን የሆነ ነገር ጥሩ ነገር ብናረግ ለሰው ሳንናገር ቀስ ብለን ላጥ ብለን ብንሄድ እኔ ቅሬ እንደዛ ነው ሜሉዬ። ካልሆነ ደግሞ እኔ አሁን አብርሽ የሚለኝ ነገር አለ አይደለ፣ አንቺ ምሩታ ምትልሽ ነገር አለ። ቢያንስ እሱን ነገር እሱን ነገር እኛ አንድ እናርገውና በቃ የሆነ አንድ እናርጋቸው። በቃ እኔ ሜሉ ከዚህ በላይ እኔ አላውቅም። ቤተሰብ ማለት ነገሩ ይከብዳል። እኔ እውነት ለወረት እኔ አልሽው የትም አልሄድም። በቃ እኔ የትም አልሄድም ለምን በል እኔ ከዚህ በፊት የሆንኩትን አይተልአይተሃል ለመጣነው አልኳት ለመጣነው ስለ እንዳመጪ በዚህ ሁኔታ ሆነሽ እንዴት ነው የምመጪው? ብመጣም ትቆጣኛለች። ታናሽ ብትሆንም እንዴት እንደዚህ ሆነሽ እንደገና፣ እኔ ሌላ ሀሳብ ለሷ መሆን አልፈልግም። ስለዚህ እኔ አልሄድም፣ እናንተም ሄዳችኋል። ከዚህ በኋላ እኔ አሹ ማርያምን እዚህ መጥቶ መናገር፣ እውነቴ ነው የምላችሁ፣ በጣም ነው የሚሰለቸው። ለምን በአንዳንድ ጉዳይ ቤተሰብን ጭምር ስለሚሰደም ማለት ነው። እኛ እኛ እኛን መናገር ትችላላችሁ። አንዳንድ ልጆች አላችሁ፣ ሁሉንም አይደለም። አንዳንድ ልጆች አላችሁ በጣም ለእናንተ ሪስፔክት አለኝ። በጣም ነው መወዳችሁ፣ ባይዘው በጣም ደስ የምትሉ ጥሩ አስተያየት የምትሰጡ ፍቅር የሆናችሁ ልጆች አላችሁ። እናንተን በጣም እጅግ አድርጌ አመሰግናለሁኝ እና ቤተሰብ በጣም በጣም ማለት ነው። አንዳንድ ልጆች አሉ ወይኔ፣ በስመ አብ አለመናገር እኮ ማለት ዝም ማለት ይቻላል። አስተያየት አለመስጠት መስጠት ዝም ብሎ ማለፍ አይቻልም ነው? እናንተ ዝም በቻላችሁ፣ ታቅም ዝም በሉ። ዝም ማለት ካልቻላችሁ ደግሞ በነገራችን ላይ ጥሩ አስተያየት ስጡ። ክፉ ሆናችሁ እኮ አይደለም እናንተ የምትሳደቡት እንትን የምትሉት፣ ግን ሰው ሀገር ሆናችሁ የሆነ ጥላቻ እንትን ባትሩ ደስ ይለኛል፣ እግዚአብሔር ምክንያቱም ይሄ ነገር በእናንተ ቢደርስባችሁ በጣም መጥፎ ነው። እኔ ስድብ ፈሪቼ ምናምን አይደለም። እግዚአብሔር እኔ ስድብ ምናምን እኔ ሲጀመር ኮመንት እንትን አላለም። ግን ምንድነው ለሚያይ ሰው ምንድነው? ያ ሰውስ ምንድነው ከእናንተ ሊማር የሚችለው ነገር አብርሽና ይሩታ ይለያዩ ስላላችሁ ብቻ ምንድነው? ሌላ ሰው እናንተ ጋር ልክ እናንተ አሁን ለምሳሌ አግብታችሁ አረብ አገር ሄዳችሁ አሉ። ሌላ ሀገር ሄዳችሁ አላችሁ አይደለ? እናንተ የናንተ ትዳር ላይ ይሄ ነገር ቢደረግባችሁ ምንድነው የሚሰማችሁ ነው። እኛ አሁን እኔ አሁን ሜሉ ማቆም እችል ነበረ? በቃ ነገሩ ለምን እሰደባለሁ ለምን እስር ቤት እገባለሁ ለምን እደበደባለሁ ብዬ ማለት ነው። ገብቶሻል። ይሄን ነገር ማቆም እችል ነበረ? ግንስ መለየት የለባችሁ ሰዎች ስለሆኑ ነው። እዚህ ጋር ቆሜ ይከራከረው። እኔ እኮ ከፈለኩኝ በሌላ አይዲያ መምጣት እችላለሁ። በሌላ አይዲያ መስራት እንችላለን አንደኛ እዚህ ወጥተን ቪዲዮ የምንሰራው ምንድን ነው፣ አንደኛ ለቤተሰቡ ነው። ብዙ የተጨነቁ ሰው ስላለ ነው። ሁለተኛ ሲቀጥል ደግሞ ሰው እንዳላቸው ማሳያዎች ነው። በቃ እንዲኮሩ ስለፈለግን ነው። ምክንያቱም ዝም ብንን ጸጥረጭ ብንል እኮ አሁን በጣም ነው የሚጨንቀው፣ እውነት ለመናገር ማለት ነው። ሚዲያ ላይ ወጣችሁ ለምን ትናገራላችሁ? አዲስ አበባ እትሄዱም ወይ ምናምን ምናምን። አዲስ አበባ ቀላል ነገር ነው መሄድ፣ ግን እዚያ ሄዶ በል የሚወድ ነገር አለ። በፍቅር ነው እኛ ከሄድ ስላለን ነው ማድረግ ነገር ያለብን ነገር እኔ እና ሜሉ በውስጥ ተነጋግረን ስለምንጨርስ ነው። ቪዲዮ ላይ ብናወጣው ደስ ይለን ነበር ግን የምናወራውን ነገር ደግሞ ማስተካከል ያለብን ነገር ደግሞ ቪዲዮ ላይ ካወጣ ነው ደግሞ ምንም የሆነ ይበላሽብናል እና ቤተሰብ፣ አሁንም ቢሆን አሁንም ቢሆን ሜሉዬ፣ ከቻል እንጠንክር፣ ካልቻል ግን ሕይወታችን ማጣት የለብንም። አረለ በእነሱ ምክንያት ሕይወታችን ማጣት የለብንም። ማቆም አልፈልግም፣ ግን እናንተም ሩታም ቢሆንም አብርሽም ቢሆኑም እኔ እንድታቆምሉ ነው የምንፈልገው። ከዚህ በላይ አታስኪዱ፣ በቃ ከዚህ በላይ አታሳዝኑ። እኛም አንዘንባችሁ። እኔ ተናግሬለሁ፣ ወላሂ በቃ እነሱ ሁሉ የሚሉት አስተካክላለሁ ነው። ጊዜ ይፈታዋል። ጊዜ እንደዚህ ጊዜ እንደዚህ ያርጋል። እኛ ጊዜ እንደሚፈታው እኮ እናቃለን። ሩታዬን ይወድ፣ ግን ምን አለ መሰልሽ ጊዜ በሰጠን ቁጥር የሚገቡ ብዙ ነገሮች አሉ ጋብ እየፈጠርክ ስትሄድ ሶስተኛ አካል እየገባ ነገሩን እያባባሰው፣ አንተ መፍታት የምችለውን ነገር ሶስተኛ አካል እየገባ ነገሩን ጭራሽ እያሰፋው እየሄደ ያ ነው። በቃ እየተቸገር ነው ያ ነው። እኛ እንደ ቀድሞ ሁኑልን። ፍቅራችሁን ነው የምንፈልገው። ሰላማችሁን ነው የምንፈልገው። የእናንተን መለያየት አንፈልግም። በጣም ብዙ ጊዜ ነው የነገርናችሁ። በጣም ማለት ነው። ለምንድነው? ከናንተ ለናንተ ካለን ፍቅር የተነሳ ነው። ሌላ ምንም ነገር አይደለም። እኛ ሁለታችሁ ብትጣሉ ምንም የሚደርሰን ነገር የለም። ብትለያዩም እንደዛው። ግን ለምን ለምን መከፋታችሁን አንፈልግም። መራራቃችሁን አንፈልግም። ብዙ ዋጋ ተከፍሏል። እንደ ባለምሮ ቆም ብላችሁ አስቡ። እልህ አያዋጣም። እልህ የትም አያደርስም። እና ባይዘወይ በጣም ነው የሚሰለችው፣ በአንድ ርዕስ ሁሌ ደጋግሞ እንደዚህ ማውራት። ነገር ግን ደግሞ እስክትታረቁ ድረስ ዛሬ ቢሆን ነገም ቢሆን ኔ ደግም ይላለው ትንሱ ትንሱን ቤት ተናግሬያለሁ፣ ትላንትና። እስክትታረቁ ድረስ ከእናንተ ርዕስ አንወጣም። ለምን ባንናገርም ይደርስብን እናቃለን። ስንናገርም ደግሞ ማለት ያለውን እንችለን ነው። ትላንት የት ነበራችሁ? አሽቃባጭን ላምናምን ልትሉም ትችላላችሁ። ስላላችሁም ደግሞ አትሉም አንልም ምትሉ ልጆች ስላላችሁ ሁላችሁንም አይደለም ምትሉ ልጆች አላችሁ አንዳንዶቻችሁ አሉ ጥሩ ጥሩ አስተያየት የምትሰጡ እናንተን እናመሰግናለን እነዛኛዎቹንም ምንም አንልም አንናገርም ለምን መልካም ሰው እንዳለ መጥፎ ሰው አለ ማለት፣ የአስተሳሰብ መጥፎ ማለት ነው። ያንን እንግዲህ በራሳችሁ ጊዜ ሼፕ እያረጋችሁ እየሞረዳችሁ አስተካክሉት ነው ምንላችሁ። አጭሩ ነገር፣ አሁን ሌላ ነገር አለ። በቃ እኔ አብረሽን አውርቼዋለሁ። ከአብረሽ ጋር ብዙ ነገር አውርተናል። በቃ ምክንያቱም አብርሃም ሲመለስ ሩታ ደግሞ ትገባበታለች ስህተቱ ላይ ምን አለ መሰል፣ ቆይ አይደለም። ይሄ በጣም የሚያናድደኝ ነገር አይደለም። እሺ፣ እሺ። የሚያናድደኝ ነገር ይብልሽ፣ ይሄ እልህ አለ። አንደ ያ ነገር እልህ አለ፣ እልህ ነው። እንደዚህ እያደርጋች ያሉ። ለምን አብርሽ ያደርገውን ሩታ እየደገመችው ነው። ግን እኔ የምለው ነገር ቢኖር ደግሞ እስከ መች ነው ይሄ እልህ? በእነሱ ጉዳይ ያልተጨነቀ የለም። ስራዬ ብሎ ቀን በቀን የሚጨነቀ አለ፣ ቀን በቀን የሚደውል አለ፣ ቀን በቀን የሚያወራን አለ፣ ስራዬ ብሎ አዚስ ለነዛ ሰዎች ማሰብ ነው። ትንሽም ቢሆን ለነዛ ሰዎች ማሰብ ነው ያለባቸው ያለባቸው። እና ቤተሰብም በዚህ ጉዳይ መጨነቅ የለበት። አሁን ቤተሰብም ማንም መጨነቅ የለበትም። ቤተሰቦችን በጣም ማክበርና ለ የምንወዳቸው ቤተሰቦች አሉ። ገብቶሻል። የሚያበረታቱሽ የሚያበረታቱሽ። ማርያም እኔ ብዙ ነገር ነው ከነሱ ትምህርት የወሰድኩት። ማርያምን ብዙ ትምህርት ብዙ ትምህርት እንትን ይሻል አካሄድ ሁሉ ይነግሩሻል። እንዴት ማሳረቅ ሰው እንዴት እንዳለብን ይነግሩናል፣ በቮይስም በመልክትም በምንም ማለት ነው። አሺ እንደዚህ አይደለም እንደዚህ አይደለም ሚዲያ ላይ የምንወጣው ቤተሰብ፣ እኛ ሚዲያ ላይ የምንወጣው ምክንያቱም ዝም ብለን በኋላ ታረቁ ብለን ቪዲዮ ብንሰራ አሽቃባጭ ስለምንባል ነው። አዎ ካልወጣን ደግሞ ድጋፍ ካላገኙ ደግሞ እነዚህ ሰዎች ቤተሰብ እንደሌላቸው የማንም መጫዋቻ ነው የሚሆኑት። እሱ ብቻ እኮ የማንም መጫዋቻ ነው የሚሆኑት። ማለት በቃ ጓደኝነታችን አብሮነታችንን በየትኛውም ጊዜ ማለት አሁን በችግራቸው ሰዓት በጥሩ ጎ በደስታ ብቻ አይደለም፣ ግን በችግራቸው ሰዓት ከጎናቸው መሆናችን ደስታ ጊዜ ብቻ አይደለም የነበረው ችግር ተካፍለ አብረ አሳልፈ ሲሆን ነው ያኔ ነው ጓደኝነት ራሱ ደስ የሚለው። ግን ይሄ አለ አይደል በደስታ ጊዜ ብቻ ጓጓ ምናምን ተንጋክተ ምናምን ማለፍ ሳይሆን ልክ እንደ ታላቅ እንደ ባላምሮ ቆም ብለህ አስተውለ መክረኸው ምክርህን የሚሰማ ችግሩን ተካፍለህ ያን ያን ነገር ስታሳልፍ ነው ጓደኝነት ራሱ ደስ የሚለው እንጂ በደስታ ጊዜ ብቻ ጨብጭበን ምናምን ነገር የምንወጣው ነገር አይደለም። ስለዚህ ዛሬም ነገር ምንለው ነገር ቢኖር የነሱን ክፉ ማየት አንፈልግም። ሩትም ጀስት ፈታ ነው እንፈታዋለን ነው ምትለው። እንግዲህ ፈጣሪ በማል የገባውን ሰይጣን እሱ ይፍታው፣ ሌላ ምንም አንልም። እንግዲህ እንደ ባላምሮ ካሳባችሁ መክረናል፣ ዘክረናል። ከዚህ በኋላ ባይዘወይ ወይ ላንሳራ ምንችላለን ለምን ታረቁ ሲባል ወይ ደግሞ ተገናኙ፣ ቤት ገባች፣ ቤት አገኛት፣ አብረው ሆኖ ምናምን ሲባል ልንመጣ እንችላለን። ወር ደግሞ መናገር ካለብን እንናገራለን እንጂ በዚህ ርዕስ እኔ ድጋሜ አልመጣም። የምሬን ነው የምላችሁ። በጣም ነው ያስጠላኝ። አረቋቂ ይላሉ እንዲህ። በጣም በጣም ማለት አንድ ርዕስ ላይ ደጋግመ እንደዚህ መናገሩ በራሱ ምንም ጥቅም የለውም። ለምን የኛ ነገር ከቁም ነገር እየቆጠሩትም አይደለም። እሺ ያስተካክላለሁ ነው የሚለው እሺ ያስተካክላለሁ ነው የሚለው። ስለዚህ እኛም ወተን እንደ ጋሬጣ መሰጣት የለብንም ባይነኝ። እነሱም የሚያስተካክሉ ከሆነ ያስተካክሉ። ነገሩ ለእነሱ እንሰጣለን። ለጊዜ ስጡት እንዳለች ሩትም ለጊዜ እንሰጣለን ማለት ነው ነገሩን። አሹ ለምን ማንም መሰቀየት የለበትም። ማንም ቢሆን ማለት ነው። ሁላችንም የራሳችን ሀሳብ፣ የራሳችን ጉዳይ፣ የራሳችን ኑሮ አለን። ስለዚህ ሁላችንም የራሳችን ኑሮ ነው የምንኖረው። ግዴታ የለብንም እኛ ነገሮች ለማስተካከል በሚለው ነው እንጂ እንደዛ ነው ብላችሁ ቤተሰብ ጨቀጨቅ ናችሁ ዛሬም ነገም፣ ንዝንዝ ንዝንዝ። በመሀል የሆነ ፈታ የሚያደርግ ቪዲዮ እንሰራላችኋለን። እነሱም ይታረቃሉ እንደማይለያዩ ደግሞ በጣም በጣም እርግጠኛ ነን። አይለያዩም። ሰይጣን ይቃጠል። ይህን ነው የምንላችሁ። አሹ ለዛሬ እኔ ይህን ካልኳችሁ ይበቃል። ለምን እል ውስጥ ስለገቡ ዛሬም ነገ የሚሆነው ነገር እያየ ነው፣ ስለደበረን ነው መናገር እየመጣንትት የምንለው። ያው ቪዲዮውን እናንተም ታዩታላችሁ፣ እና ለእነሱ ምከሯቸው በሚለው ነው። ከዚህ በላይ ምንም አንላችሁ፣ እኔ አልላችሁም። አሹ የሚለው ነገር ካለ ይበልና እንቋጭ። ማለት ይሄ ነገር በሰላም አሁንም ቢሆን እኔ ምንም እምላችሁ ነገር የለም። በጣም ጨቅጨቀናችኋል። አዎ፣ በጣም ይሄ ነገር በሰላም ፈጣሪም ይቋጭልን እሱ ከኛ ጋር ይሁን ነው ምለው። እናንተም ባላችሁበት ሰላም ሁኑ እና ደግሞ ይሄ ነገር ተፈቶ ስቃችሁ ማለት ይሆናል። በቃ በነሱ ቪዲዮ እየሰራችሁ ማየት ነው የምፈልገው። እና ውድ ቤተሰቦች በጣም ነው የምንወዳችሁ። ሰላማችሁ ነው ያብዛላችሁ ባይ